አምሳ የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፤ አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም፤ የሚቃጠል መሥዋዕትህ ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም የእኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ለአንተ አልነግርህም፣ አለምና ሞላዋ የእኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጥራኝ፣ አድንህም አለው አንተም ታከብረኛለህ። ኀጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልህ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርህ። ይህን አድርገህ ዝም አልሁህ፤ እኔ እንደ አንተ እሆን ዘንድ ጠረጠርህ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። መዝሙር አምሳ አንድ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኀጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኀጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ፣ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነሱ እናቴም በኀጢአት ወለደችኝ። እነሆ እውነትን ወደድህ የማይታይ ስውር ጥበብ አስታወቅኸኝ። በሂጾብ እርጨኝ እነጻማለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ የሰበርሃቸው አጥንቶቼ ደስ ይላቸዋል። ከኀጢአቴ ፊትህን መልስ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ። ለሕግ ተላላፎች መንገድን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ። የመድኃኒት የአምላክ እግዚአብሔር ሆይ ከደማ አድነኝ፣ አንደበቴም ባንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁህ ነበር፤ የሚቃጠለው መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፤ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፤ የኢየሩሳሌምን ቅጽሮች ሥራ የጽድቁን መሥዋዕት መባውንና የሚቃጠለውንም መሥዋዕት በወደድህ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። መዝሙር አምሳ ሁለት ኃያል ሆይ በክፋት ለምን ትጓደዳለህ? ሁል ጊዜስ በመተላለፍ አንደበትህ ኀጢአትን ያስባል። እንደ ተሳለ ምላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን ጽድቅንም ከመናገር ይልቅ አመፃን ወደድህ። የሚያጠፋ ቃልን ሁሉ፣ የሽንገላ መላስን ወደድህ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ እንዲህም ይላሉ እግዚአብሔርን ረዳቱ ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ ለዓለምና ለዘላለም በእግዚአብሔር ምህረት ታመንሁ አድርገህልኛልና ለዘላለም አመሰግንሃለሁ በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ መዝሙር አምሳ ሶስት ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ፣ በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ፣ አብረውም ረከሱ፣ አንድ ስንኳ በጎ ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ! እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር አምሳ አራት አቤቱ በስምህ አድነኝ፣ በኀይልህም ፍረድልኝ አቤቱ ጸሎቴን ስማኝ የአፌንም ቃል አድምጥ እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም እነሆ እግዚአብሔር ይረዳኛል ጌታዬም ለነፍሴ ደጋፊዋ ነው ክፋትን ወደ ጠላቶቼ ይመልሳታል በእውነትም አጥፋቸው ከፈቃዴ እሰዋልሃለሁ አቤቱ መልካም ነውና ስምን አመሰግናለሁ ከመከራ ሁሉ አድኖኛልና አይኔም። በጠላቶቼ ላይ አይታለችና። መዝሙር አምሳ አምስት አቤቱ ጸሎቴን አድምጥ፣ ልመናዬንም ችላ አትበል። ተመልከተኝ ስማኝም። በሐዘኔ ተቅበዘበስሁ ተናወጥሁም። ከጠላት ድምፅ ከአመፀኛም ግፍ የተነሣ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና፣ ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና ንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ? እነሆ ኮብልዬ በራቅሁ፣ በምድረ በዳም በተቀመጥሁ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንሁ አልሁ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና፣ አስጥማቸው አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል፤ አመጻና ድካም ኃጢአትን በመካከልዋ ነው። ተንኰልና ሽንገላ ከአደባባያ አይርቁም። ጠላትስ ቢሰድበኝ በታገስሁ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸጉሁ ነበር። አንተ ግን እኩያዬ፣ ሰው ባለንጀራዬና የልቤ ወዳጅ መብልን ከእኔ ጋር በአንድነት ያጣፈጥህ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲዮል ይውረዱ። ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮሁ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ ጮህም አለሁ፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና፣ ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጐሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎችም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል። ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። መዝሙር አምሳ ስድስት አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በስተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ የረገጡኝ፣ እኔ ግን ፈራሁ፣ በአንተም ታመንሁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ታመንሁ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ያጸይፉብኛል። በእኔ ላይ የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሸጉኝማል እነሱም ተረከዜን ይመለከታሉ። ሁል ጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም፣ አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርሁህ፣ እንባዬን እንደ ትእዛዝህ በፊትህ አኖርህ። በጠራሁህ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንህ እነሆ አወቁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንሁ አልፈራም፣ ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድንሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ። መዝሙር አምሳ ሰባት ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና፣ ጉዳት እስክታልፍ ድረስ በክንፎችህ ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮኋለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ። ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛሁ። የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል ክብርህም በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ ነፍሴንም አጎበጧት። ጉድጓድን በፊቴ ቆፈሩ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ እዘምራለሁ። ክብሬ ይነሳ፣ በገናና መሰንቆ ይነሳ። እኔም ማልጄ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ በወገኖችም ዘንድ እዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለችና እውነትህም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። መዝሙር አምሳ ስምንት በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁ? በልባችሁ በምድር ላይ ኃጢአትን ትሠራላችሁና እጆቻችሁም ግፍን ይታታሉና። ኀጢአን ከማኅጸን ጀምረው ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድር አውሬም ጆሮዋ የተደፈነ ነው፣ አዋቂ ሲደግምባት የአስማተኛውን ቃል እንደማትሰማ። እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር የአንበሶቹን መንጋጋቸውን ያደቃል። እንደሚፈስ ውሃ ይቀልጣሉ። እስኪያደክማቸው ድረስ ፍላጾቹን ይገትራል። እንደሚቀልጥ ሰም ያልቃሉ። እሳት ወደቀች፣ ፀሐይንም አላዩአትም። እሾኋቸው ሳይታወቅ በትር ሆነ። ሕያዋን ሳላችሁ በማቱ ይነጥቃችኋል። ጻድቅ በቀልን ባየ ጊዜ ደስ ይለዋል። በኀጢአተኛው ደመ ምጁን ይታጠባል። ሰውም በእውነት ለጻድቅ ፍሬ አለው። በእውነት በምድር ላይ የሚፈርድ አምላክ አለ ይላል። መዝሙር አምሳ ዘጠኝ አምላኬ ሆይ ከጠላቶች አድነኝ፣ በላይም ከቆሙት አስጠነኝ፣ ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እነሆ ነፍሴን ይሸምቀውባታልና ብርቱዎችም በላይ የተሰበሰቡ፣ አቤቱ፣ በበደሌም አይደለም በኃጢአቴም አይደለም፣ ያለ በደል ሮጡ ተዘጋጀውም ተነስ፣ ተቀበለኝ፣ እይም አንተም። አቤቱ የሃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጐበኛቸው ዘንድ ተነስ፣ አመጽ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነሆ ባፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትንቃቸዋለህ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነቱ ይገናኘኛል፣ አምላኬ በጠላቶቼ ላይ ያሳየኛል። ሕግህን እንዳይረሱ አትግደላቸው፤ አቤቱ ጋሻዬ፣ በኃይልህ በትናቸው አወርዳቸውም። ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ በቁጣ አጥፋቸው፣ እንዳይኖሩም አጥፋቸው። የያዕቆብም አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነርሱም መብል ለመፈለግ ይበተኑ፣ ያልጠገቡ እንደሆኑም ያንጐራጉራሉ። እኔ ግን ለኃይልህ እቀኛለሁ፣ በምሕረትህም አለው ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኸኛልና፣ ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ አንተ አምላኬ መጠጊያዬ ምሕረቴም ነህና መዝሙር ስልሳ አቤቱ ጣልኸን አፈረስኸንም ተቈጣኸን ይቅርም አልኸን ምድርን አናወጥሃት አወግሃትም ተናውጣለችና ቁስሏን ፈውስ ለሕዝብህ ጭንቅን አሳያሃቸው አስደንጋጩንም ወይን አጠጣኸን ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው ወዳጆችህ እንዲድኑ